የኢራንና እስራኤል ጥንተ ታሪክ። ሁለቱ ሀገራት ለምንስ ተጣሉ? እስራኤል ከኢራን ጋር ወዳጅ መሆኗ አሁን ላለው ሰው እውን አይመስል ይሆናል። የመጠላላታቸው ጥጉ እምነት የሚመስላቸው የዋዎችም አይጠፉም። እንደዚህ እንዲታሰብ ሰርተዋልና ጉዳዩ ሌላ መልክ ያለው ነው። ለመሆኑ የነዚህ ሀገራት ግንኙነታቸው ምን ነበር ባላንጣነት ከምን የመነጨ ነው ቀጥለን እንመለከተዋለን አብራችሁን ዝለቁ የእስራኤልና ኢራን የግንኙነት ታሪክ የሚጀምረው ከጥንተ ባቢሎን ዘመን መሆኑን መጽሐፍ ቅዱስ ዋቢ ነው በመጽሐፍ ቅዱስ ውስጥ የሚገኙት የኢሳያስ የዳንኤል የእዝራ የነምያና ሌሎች የእስራኤል ነቢያት ዜና መዋሎች በግዞት በፋርስ ሲኖሩ የነበሩ አይሁዳውያን ስላጋጠሟቸው ችግሮች ይጠቅሳሉ። ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን የፋርስ ንጉሥ ታላቁ ቂሮስ አይሁድ ወደ ኢየሩሳሌም ተመልሰው ቤተ መቅደሳቸውን መልሰው እንዲሰሩ እንደፈቀደላቸውም ይናገራል። በዚህ ወቅት በፋርስ ውስጥ በደንብ የተቋቋመ እና ተደማጭነት ያለው የአይሁድ ማኅበረሰብ ነበር። አይሁዶች በቀድሞው ባቢሎን በዛሬዋ ኢራን ውስጥ ከ2700 ዓመታት በላይ ኖረዋል። ወደ ቅርቡ ዘመንም ብንመለስ እስራኤል በ1940 ዓ ም እንደ አገር ስትመሰረት ከሙስሊሙ ዓለም እውቅና የሰጡ ብቸኛ አገራት ኢራንና ግብፅ ነበሩ። ኢራን ምንም እንኳ ለእስራኤል የሰጠችው እውቅና ኢመደበኛ በሆነ መልኩ ቢሆንም በጋራ ቀጠናዊ ፖለቲካ የጋራ ጥቅማቸው ሲሉ ትሪደንት የተባለ የደህንነት ጥምረት በመስረት መረጃዎችንና ፖለቲካዊ ጥቅሞችን በጋራ የመለዋወጥና የጋራ አጸፋዊ የደህንነት ዘመቻዎችን ያከናወኑ እንደነበር ዳሊያስ ዳሳኒ ካየ፣ አሊሬዛ ናድር እና ፓሪሳ ሮሻም በጋራ በጻፉት እስራኤል እና ኢራን በተባለ መጽሐፍ ላይ ያስረዳሉ። በ1950ዎቹ አጋማሽ የሻህ አስተዳደር የእስራኤል ተወካይ በኢራን እንዲኖር ፈቅዶ ነበር። ኢራንና እስራኤል ትራንስኤዢያቲክ ኦይል በሚባል አንድ ማዕከላዊ ህጋዊ ሰውነት ባለው ድርጅት ስር ፓናማና ስዊዘርላንድ ውስጥ አዳዲስ ኩባንያዎችን መስርተው ነበር። የተመሠረተውም በ1960 ዎቹ ዓ ም ማብቂያ ግድም በእስራኤልና በኢራን ብሔራዊ ኦይል መካከል ያለውን ቁልፍ የሚስጥር ትብብር ማከናወኛ ማዕከል በመሆን እንዲያገለግል ነበር። በጥቅሉ የእስራኤል ነዳጅ አቅራቢ ኢራን ነበረች። በአውሮፓውያኑ በ1970 ዓ ም እስራኤል ኢራንያን ፓይፕላይን በመባል በሚታወቀው መስመር በጋራ በመሆን በእስራኤል በኩል ለአውሮፓ ነዳጅ ልኩ ነበር። በ1968 ዓ ም ላይ የተሻለ ዘመናዊ የሚሳይል ስርዓት መገንባት ላይ ያተኮረ ፕሮጀክት ፍላወር የሚባል አንድ ጥምር የኢራናውያን እስራኤላውያን ወታደራዊ እንቅስቃሴ ነበረ። ይህ ነዳጅ ለጦር መሳሪያዎች ከሚል አገራቱ በ1960ዎቹ ማብቂያ ላይ ከፈረሟቸው 1.2 ቢሊየን ዶላር ከሚገመቱ ስድስት ኮንትራቶች መሃል አንዱ ነበር። እስራኤል 300 ሚሊዮን ዶላር በቀጥታና 250 ሚሊየን ዶላር በነዳጅ መልክ የምትከፍል ሲሆን ይህም ኢራንን እስራኤል መር ለሆኑ የምርምርና የልማት ፕሮጀክቶች ዋነኛ የገንዘብ ምንጭ አደርጋታል። እስራኤል ልማቱን ስትመራ ኢራን የሚሳኤል መገጣጠሚያና መሞከሪያ መሠረተ ተቋም መገንባት ጀምራ እንደነበር ማሱድ ፋራንግ ባሳተመው ኢራን ኢስራኤሊ ኮኔክሽን በሚል ጆርናሉ ላይ አስነብበዋል። በሌላ በኩል ኢራንና እስራኤል ኢራቅን የጋራ ስጋት አድርገው ይመለከቱ ነበር። ይህ ደግሞ ሌላ የትብብር ምክንያት ሆኗቸዋል። በ1950ዎቹ እስራኤል ከኢራቅ ማዕከላዊ መንግስቱ ጋር ይፋለሙ የነበሩትን የኢራቅን ኩርዶች ትደግፍ ነበር። ኢራን በበኩሏ የኢራቅ ኩርዶች የኢራቅ ማዕከላዊ መንግስትን ለመጣል ዋነኛ አቅም እንደነበሩ ማመን ብቻ ሳይሆን በገንዘብም ትደግፍ ነበር። በዚህ መሰረት የእስራኤሉ ሞሳድ እና የኢራኑ ሳባክ የተባሉት የስለላ ድርጅቶች ኃይሎቻቸውን በማጣመር የኢራቅ ኩርዶችን ትግል ለማገዝ በትብብር ይሰሩ ነበር። ከ1980 እስከ 1988 ዓ ም ለተደረገው የኢራንና የኢራቅ ጦርነት እስራኤል የጦር መሳሪያና የጦር መሪዎችን በመስጠት ስታግዛት የነበረ ሲሆን በተለይ የኢራቅ የኒኩሌር ማመንጫዎችን እንድታጠፋ በማድረጉ ረገድ የቀኝ እጅዋ ነበረች። በሁለቱ ሀገራት መካከል የነበረው ዘመናዊ ግንኙነት በአራት አበይት አንጓዎች ከፍለን እንየው። እንደ አውሮፓውያን አቆጣጠር ከ1947-1953 ዓ ም ድረስ ያለው ጊዜ ሲሆን ውሉ ያለየ አሻሚ ዘመን ነበር። ከ1953-1979 ዓ ም በፓህላዊ ሥርወ መንግሥት ዘመን የወዳጅነት ዘመን ነበር። ከኢራን አብዮት በኋላ ያለው ከ1979 እስከ 1990 ግንኙነታቸው እየተበላሸ የመጣበት ዘመንና የ1991 ዓ ም የባሕረ ሰላጤው ጦርነት ካበቃበት ጊዜ አንስቶ የቀጠለው ግልጽ ጥላቻ የሰፈነበት ዘመን ናቸው ብለን ማስቀመጥ ይቻላል። ከ1959 ዓ ም የስድስት ቀን ጦርነት በኋላ የኢራን መንግስት እስራኤል በዚህ ጦርነት በግልጽ በሶርያና በዮርዳኖስ መካከል ኃይሎች ላይ ድል መቀዳጀቷን በአደባባይ በመመስከር ግንኙነቱን በጥልቀት ለማስቀጠል ጥረት ሲያደርግ ይታይ ነበር። ምክንያቱም የእስራኤል በቀጠናው ጠንክሮ መውጣት የኢራንን አቅም እንደሚያሳድገው የሻህ መንግሥት አጥብቆ ያምን ነበር። የሆነው ሆነና በእስራኤልና በኢራን መካከል የነበረው ትብብር የተቀዛቀዘው በ1980ዎቹ ሲሆን፣ ነገር ግን ሁለቱም አገሮች እርስ በርስ እንደ ቀጥተኛ ጠላትነት አይተያዩ ነበር። እስራኤል ትኩረቷን የያዘው ከባሕረ ሰላጤው ጦርነት በኋላ የሳዳ ሁሴኗ ኢራቅ የተጋረጠባት የደህንነት ስጋት ነበር። ኢራቅ አቅሟ ተዳከመችና ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቱ አደገኛ አገር ኢራቅ መሆኗን መረዳት ጀመረች። በዚህ መካከል የእስልምናውን ዓለም ለማነቃቃትና የእስልምና ሴቶችን ከፍ ለማድረግ በአያቶላ ካሚኒ የተመራው የ979 ዓ ም የኢራን እስላማዊ አብዮት የፓህላቪ ስርወ መንግስትን በማስወገድ ወደ ሥልጣን ሲመጣ እንደነበረው አቋም መቀጠል አልቻለም። አብዮቱ እስራኤልና ቴሄራን የነበራቸውን ግንኙነት በአስገራሚ ሁኔታ ቀየረው። በእርግጥ በዚህ ወቅት የኢራን መሪ የነበሩት ሙሐመድ ካታሚ በበኩላቸው ከእስራኤል ጋር የእርቅ ምልክት አሳይተው እንደነበረ ይነገራል። ከአሜሪካ ጋር ሰላም የማውረድ ፖሊሲን እና ለእስራኤል ፍልስጤማውያን ግጭት የሁለት መንግስት መፍትሄን ኢራናውያን እንደሚደግፉ አቋም በማሳየት መልካም ግንኙነት ለማስቀጠል ሞክረው ነበር። ነገር ግን በመጀመሪያዎቹ ቀጣይ አስርተ ዓመታት የእስራኤል ኢራን የቀጠና ጉልቤ መሆን ሀያልነት ፍላጎት ባላንጣነት በደንብ እየጠነከረ እና የሚታይ የሆነ መጣ። ይህ ጉዳይ ደግሞ ኢራን ከእስራኤል በተጨማሪ የመካከለኛውን ምስራቅ አንኳር የውጭ ጉዳይ ፖሊሲዋ አካል አድርጋ ለምትከታተለው እና የእስራኤል ወዳጅ ለሆነችው አሜሪካ ያልተዋጠ ጉዳይ ነበር። ስለዚህም ክፍተቱን በመጠቀም እስራኤልን ልዩ መብትና እንክብካቤ መስጠት ወደ ምዕራቡ ዓለም አቀራረበቻት ለዘመናት የነዳጅ ሀብቷን የበዘበዘቻት አሜሪካ ጉያ በመሸሸግ ያለሳሰባት ኢራን በቀጠናው ጸረ እስራኤል እና አሜሪካ ትግል የሚያደርጉ ታጣቂ ቡድኖችን መደገፍ ጀመረች። ሕዝቡላሃን በሊባኖስ፣ ሐማስን በፍልስጤም እንዲሁም ሀውቲን በየመን በገንዘብ በጦር መሳሪያና በወታደራዊ ስልጠናዎች የምትደግፈው ኢራን ነበረች። አሜሪካም ለእስራኤል የመሳሪያና የቴክኖሎጂ ውጤቶችን በገፍ በስጦታ ማበርከት ለቀጣዩ ህልናዋ ያሳሰባትን በ1980ዎቹ አጋማሽ ውስጥ ለአብዮቱ በኋላ ተቋርጦ የነበረው የሲቪሊያን የኒኩሌር መርሃ ግብር በሩሲያ ረዳትነት እንደገና መጀመር ግድ በመሆኑ ጀመረችው። ይህ እስራኤልን ክፉኛ ያሳሰባት በመሆኑ የእስራኤል አይኖች ከኢራን ኒኩሌር ፕሮግራም ላይ ያለመነቀል ጀመሩ። በቀጠናው የኃይል ሚዛኑን ለመቆጣጠር ራሳቸውን ከሌሎች ጦርነቶችና ግጭቶች ጀርባ ሆኖ በመሳተፍ በመካከላቸው ውጥረት እንዲጨመር ሆኗል። የኢራን የኒኩሌር መርሃ ግብርን በተመለከተና በአካባቢው እያደገ በመጣው ቀጠናዊ ተጽዕኖ የተነሳ የእስራኤልና አሜሪካ ስጋ ሲጨምር፣ በእስራኤልና በኢራን መካከል ቀጥተኛ ወታደራዊ ግጭት ይበልጥ የማይቀር ይመስል ነበር። በእርግጥ በ988 ዓ ም በእስራኤልና በሄዝቦላ መካከል የተደረገው ጦርነት በስፋት ይታመን የነበረው የእስራኤልና የኢራን ጦርነት የተልእኮ ጦርነት ተብሎ ነበር። ምናልባትም ሁለቱ ባላንጣዎች የወደፊትና የቀጥታ ግጭት መንደርደሪያ ነው። ኢራን አበክራ ለሰላማዊ ዓላማ የጀመረችው መሆኑን ብታሳውቅም እስራኤል ግን ኢራንን በስጋትነት መጠርጠር ቀጠለች። እስራኤል የኢራንን የኒውክሊየር መርሃ ግብር ለማውደም ስለምትፈልግ የማያባራ የሴራ ጥቃቶች ተፈጽመዋል። የኒኩሌር ሳይንቲስቶቿም ኢላማ ተደርገው ነበር።